ስጥ ልኝ የተወደዳችሁ ተመልካቾቻችን እንደምናላችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን ዜናዎች እነሆ። ጎጂ ልማዳዊ ድርጊቶችን ለመቅረፍና ለማስቀረት በቅንጅት ሊሰራ እንደሚገባ የሀረሪ ክልል ጤና ጥበቃ ቢሮ አስታወቀ። የሳራ አዱስ ፋውንዴሽን በሀረር ከተማ ስራ ማስጀመሩን ተከትሎ የማብሰሪያ መርሃ ግብር ተካሂዷል። ትዕይንት ደባልቅ የሳራ ዱስ ፋውንዴሽን በሀረር ከተማ ስራ መጀመሩን የሚያበስር መድረክ ተዘጋጅቷል። በመድረኩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በክልሉ ጎጂ ልማዳዊ ድርጊቶች ያለ እድሜ ጋብቻና የሴት ልጅ ግርዛት የሚደረጉ ክስተቶች መሆናቸውን ገልጸው ይህንን ለመቀነስና ለማጥፋት የተለያዩ ስራዎች እየተሰሩ እንደሚገኝ አስታውቀዋል። የሴቶች ግርዛት በጣም ፕሪቫላንት ነው እኛ ጋር በጣም ብዙ ነው፣ በርካታ ናቸው። ወሊድ ላይ በጣም ብዙ ችግር ያመጣል። እንደ ሐኪም ብዙ አይተናል። የሚሞቱት እናቶች፣ የሚደሙ እናቶች፣ በተለይ ገጠር አካባቢ ላይ በጣም ብዙ ነው። ከተማ ላይ አብዛኛው ልጃ አገረዶች ወደ ገጠር እየተወሰዱ ነው እየተገረዙ ያሉት፣ አሁኑም ማለት ነው። ያው እናውቋለን ማለት ነው በዚህ ማህበረሰብ ውስጥ ስላደገን ይሄን መከላከል አለብን። ያለ እድሜ ጋብቻ በጣም ብዙ ነው። በእኛ ክልል ባለፈው 2017 ላይ ባለን ዳታ ወደ 17 ፐርሰንት

ከኢትዮጵያ ውጭ የሚኖሩ ኢትዮጵያኖች ብዙ ቢሆንም ማህበረሰቡን ሊያግዙ የሚችሉ ስራዎችና ፕሮጀክቶችን ይዘው የሚመጡና የሚተገብሩ ጥቂቶች መሆናቸውን የገለጹት ዶክተር አብዲ የሳራ ዱስ ፋውንዴሽን መስራች ይህንን ሀሳብ ወደ ሀገራቸው ይዘው መምጣታቸው የሚያስመሰግን መሆኑን ተናግረዋል። የክልሉ ጤና ቢሮም ፋውንዴሽኑ በሚሰራው ስራዎች ሁሉ ከጎናቸው በመሆን እገዛ እንደሚያደርጉ ገልጸዋል። የሀረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትኃ ልይ በበኩ በኩላቸው ጎጂ ልማዳዊ ድርጊቶችን ለመቀነስ ለመንግስት ብቻ የሚተው ስራ ባለመሆኑ ሌሎች አጋር ድርጅቶችም ከፍተኛ ሚና አላቸው ብለዋል። በሀገር አቀፍ ደረጃ የህጻናትን መብት የያዙ ህጎች፣ አዋጆች፣ ሰነዶች፣ ፖሊሲዎችና ስትራቴጂዎች ወጥተው እየተሰገበሩ ያሉት ማለት ነው። እነዚህ ጎጂ ልማዳዊ ድርጊቶችን ከማስቀረት አኳያ እንደ ሀገርም ከፍተኛ ስራ እየተሰራ መሆኑን እናውቃለን። እኛም አጋዥ ነው የሚሆኑ ማለት ነው። ሳራ ፋውንዴሽን የጎጂ ልማዳዊ ድርጊቶችን ለመቀነስና በማህበረሰብ ውስጥ ግንዛቤ ለመፍጠር የተቋቋመ ፋውንዴሽን በአሚር ኑር እና በአባድር ወረዳ ላይ የፓይለት ስራዎችን እየሰራ እንደሚገኝ የገለጹት ምክትል ቢሮ ኃላፊዋ ሁሉም የሚመለከቱ አካላት የበኩላቸውን እንዲወጡ ጥሪ አስተላልፈዋል። ሳራ ዱስ ፋውንዴሽን እንደ ኢሮፓያን አቆጣጠር በ2022 የተመሰረተ ሲሆን በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶችና የሴት ልጅ ግርዛትን ለማስቀረት ታሳቢ አድርጎ እንደሚሰራ የፋውንዴሽኑ መስራች ሳራ ዱስ ትናገራለች። ፋውንዴሽኑን ያቋቋምኩት ራሴ የተጠቂ ስለሆንኩና በየትኛውም መንገድ ይሄ ጎጂ ልማዳዊ ድርጊት በባህል ስም ና በሃይማኖት ስም መደረግ ስለሌለበት ነው። የእኛ ዓላማችን እና ግባችን የሴቶችን ግርዛት፣ ያለዕድሜ ጋብቻ ና ጠለፋን ለማስቀረት ነው። በማስጀመሪያ መድረኩ ላይ ዶክተር አብዲ አሚን የሀረሪ ክልል ጤና ቢሮ ኃላፊ፣ የክልሉ ሴቶች ህጻናትና ወጣቶች ቢሮ ምክትል ኃላፊ ወይዘሮ መፍትሀ ልዬ፣ የሃይማኖት አባቶችና የሚመለከታቸው አካላት ተገኝተዋል። የሰንደቅ ዓላማ ቀንን ስናከብር አንድነታችንን በማጠናከር ለሀገር ልማትና ሰላም በጋራ በመስራት መሆን እንዳለበት ያነጋገርናቸው የሐረር ከተማ ነዋሪዎች ገለጹ። ነዋሪዎቹ ጀግኖች አባቶቻችን መስዋ እንድትነት በመክፈል በክብር ያቆዩትን ሰንደቅ ዓላማ ከነሙሉ ክብሯ ለቀጣይ ትውልድ ማስተላለፍ ይጠበቅብናል ሲሉም አንስተዋል። ለሐምዛ ዩሱፍ ዘገባ አዩብ ካዛሌ የኢትዮጵያ ሰንደቅ ዓላማ ጀግኖች አባቶቻችን በክብር ያቆዩት የሉዓላዊነት መገለጫ የነፃነት አርማ የአንድነትና የጀግነት ምልክት ነው። በመሆኑም በኢትዮጵያ በየዓመቱ የሰንደቅ ዓላማ ቀን በጥቅምት ወር የመጀመሪያው ሰኞ ይከበራል። የዘንድሮውን ሰንደቅ ዓላማ ቀን ምክንያት በማድረግ ያነጋገር ናቸው የሐረር ከተማ ነዋሪዎች የማንነታችንና የታሪካችን የአንድነታችን መገለጫ የሆነውን ሰንደቅ ዓላማችን ልንወዳትና ልናከብራት ይገባል ብለዋል። ሰንደቅ ዓላማችን በጀግኖች አባቶቻችን የደም መስዋዕትነት ተከብራል እና ተጠብቃ እዚህ የደረሰች በመሆኑ ከነ ሙሉ ክብሯ ወደ ቀጣይ ትውልድ ለማሸጋገር የሚጠበቅብን ልንወጣ ይገባል ብለዋል። አላባን ብየ ከሜፉ አስጣዮ ክዋን ሳንቴን ቤከመኔዳ ሰንደቅ አላማ ለአንድ ሀገር ምልክት ነው፣ መገለጫም ነው፣ የህዝብ አርማም ነው። ሊጠበቅ ይገባል። ራሱን የቻለ ትርጉም አለው። አካታ ቀባ ሄካ ቀባ ካናማንቴ ላለቱም ከተሰባ ሰንደቅ አላማ የሁሉም ህዝብ የአንድነት መገለጫ ነው መስዋዕት ተከፍሎበታል የማንነታችን መገለጫ ነው ሊከበር ይገባል ሰንደቅ አላማ ለእኔ ማንነቴ መገለጫ ነው የአንድነት ምልክት ነው ሉዓላዊነቴም ነው ጅሬኛዎችን ደንዳ አላባን ሰናበ ጉዲነ ብያት አላባን ተቲ ብይታ ሰንደቅ ዓላማ የሀገራችን ጥንካሬ መገለጫ ነው። የሀገርን ከፍታ እውን ለማድረግ ልንሰራ ይገባል። ሰንደቅ ዓላማ የሀገር መገለጫ ነች። እለቱ በደመቀ ሁኔታ ሊከበር ይገባል። ብስቱ ብይተኮሶንን ብስቱ አናፍላካ ብስቱ ትላለችው አባቶቻችን የተዋጉበት ደማቸውን ያፈሰሱበትና ብዙ ተጋድሎ ተከፈለበት ባንዲራ ነው። ስለዚህ ለባንዲራ ወጣቱም ሆነ ሽማግሌውም ወታደሩም ፖሊሱም ክብር መስጠት አለበት እላለሁ። እንደገና ደግሞ ባንዲራ የዜግነት ክብር በሚባልበት ሰዓት ሁሉም ኢትዮጵያዊ ከመንገዱ ቆሞ ነው። በድሮ ጊዜ አሁን አባቶቻችን እየሄዱም ከሆነ ስራም ከሆነ ሁሉን ነገር ጥለው ቆመው አክብረው የዜግነት ክብር እስኪያልቅ ድረስ ነው የሚያሳልፉት እና ይሄ ደግሞ አሁን ላይ እያተስተዋል አይደለም እና ይሄንን ብናረግ ሁላችንም ወጣቶች አሪፍ ነው። ለባንዲራ ያለንን ክብር ብንገልጽ አሪፍ ነው። አንደኛ እኛ ኢትዮጵያኖች ያለን የባንዲራ ፍቅር ለየት ያለ ነው። ባንዲራ እኔ እንጃ፣ እኔ ውስጤ ነው ልበል ይችላሉ። በቃ ከደሜ ጋር የተዋዳ ነው። በተለይ ኢትዮጵያ ባንዲራ ኢቨን የኢትዮጵያ ባንዲራ እየቀነጣጠሱት አፍሪካኖች ሳስሩት እናያ ለን አን የአረንጓዴ ብቻ ቀይ ዝምብሎ ማንድራ ብቻ አለን ሰንደቅ ዓላማ ማለት የሀገር መገለጫ ነው ያሉት ነዋሪዎቹ። ስለዚህ ሀገሩን የሚወድ ሁሉ ሰንደቅ ዓላማውን ሊወድ እንደሚገባና የሀገሪቷ ዘላቂ ሰላም ተጠብቆ የተጀመሩ ልማቶች እንዲፋጠኑና የብልጽግና ጉዞ እንዲፋጠን ሁሉም ኃላፊነቱን ሊወጣ ይገባል ሲሉም ገልጸዋል። ብዬችውኔ ጅሮ ን ከይሰ ሀገር ማለት በህይወት ከላዩ እንኖራለን ስንሞት ውስጧ እንቀበራለን። ሀገር ትልቅ ናት ልንጠብቃት ይገባል። በመንግስት ብቻ ሳይሆን ሁሉም ሊጠብቃት ይገባል። በዚህ ነው የባንዲራ ፍቅር ምንገልጸው ከናፍ ብየኸኛ ስንጃለና አላባብየቴትስ ንጃለና ብየኸኛ ቶ ኩማ ቀባት የወሎ ማንቀባት ጀጅረምና ች አንድነትና መተባበር ያስፈልጋል። እንደዚህ ከሆነ ማደግ እንችላለን። ባንዲራ ቀን ስናከብር አንድነትን በማጠናከር መሆን አለበት። ሁንዳሁል ከነመተረጋሙ ነትስኝረጋማ ከበጁ ምና ከጆሰኝ ቀባኒ ትርግጎ ወልጃሬ ዲና አላፊ ከይሰ ጅሩ እንደረት ወጣቱ ተደራጅቶ በአንድነት የውስጡንም ሆነ የውጭ ጠላቶቹን ሴራ ሊያከሽፍ ሊከላከል ይገባል። ብያ መቆፍ ቅድ እንግዲህ ወጣቱን አገሩ እንድት ለማማረግ ያለበት ጠንክሮ መስራት ነው። ሌላ ምንም ተአምር የለውም። ቻይናን እንመልከት። አሁን ቻይና ከዜሮ ተነስታ ነው እዚህ የደረሰችው። ና አሁን አገራችን አስፋልት የምትሰራው ቻይና ነች። ነገር ግን ቀደምት ታሪክ ያለን እኛ ነን። ኢትዮጵያ ሌሎች ሶሪያዎችንም ተሰደው እዚህ ቢመጡ እኛ ብቻ ከምቱ ዱባይ እንላለን። ከምቱ ዱባይ ስትላቸው እንደም ሶሪያዎች አንድ ያጋጠመኝ ነገር ምን አለ መሰለ፣ ከምቱ ዱባይ ስላት አ ከምቱ ኢትዮጵያ አለችኝ። ይህ እንግዲህ እኛ የራሳችንን ነገር ሳናደንቅ የአውሮፓውያኖችን እናደንቃለን። እነሱ ደግሞ እኛን የእኛን ታሪክ አናውቀውም። ታሪካችንን ማጥናት ታሪካችንን ስናጠና ነው ሀገራችንን ልንጠብቅም ልናውቅም የምንችለው እና ለሰንደቅ ዓላማ ተገቢውን ክብር የሚሰጥ ትውልድ ለማፍራት ትምህርት ቤቶች የአገር ፍቅርን ለትውልዱ ማስረጽ ላይ የሚናቸው እንዲወጡ ነዋሪዎቹ መልእክታቸውን አስተላልፈዋል። ተመራቂ ተማሪዎች በተመረቁበት እና በሰለጠኑበት የሙያ ዘርፎች ተወዳዳሪና ችግር ፈቺ መሆን እንደሚጠበቅባቸው እንዲሁም ምርምሮችን ማፍለቅ እንደሚጠበቅባቸው ተገለጸ። የአዋሽ ቫሊ ኮሌጅ በተለያዩ የሙያ መስኮች ያስተማራቸውን ከ2300 በላይ ተማሪዎች አስመርቋል። ተጨማሪያ የአዋሽ ቫሊ ኮሌጅ ለተከታታይ ዓመታት በተለያዩ ካምፓሶቹ በተለያዩ የሙያ መስኮች በመደበኛና በኤክስቴንሽን በዲግሪና በዲፕሎማ መርሃ ግብር ያሰለጠናቸውን ከ2300 በላይ ተማሪዎችን አስመርቋል። በምረቃ ስነ ስርዓቱ መልእክት ያስተላለፉት በሐረማያ ዩኒቨርሲቲ የአፍሪካ ልዕቀት ማዕከል ዳይሬክተር ዶክተር ሙሉጌታ ደሜ ተመራቂ ተማሪዎች በሰለጠኑበት ሙያ ተወዳዳሪና ችግር ፈቺ ምርምሮችን ማፍለቅ ይጠበቅባቸዋል ሲሉ ተናግረዋል። በተለይም የዛሬ ተመራቂዎች ዘመኑን የዋጁ ቴክኖሎጂዎች በበዛበት ዘመን ተቀጥሮ ከመስራት ይልቅ የራሳቸውን ፈጠራ በማበልጸግ ለአስተማራቸው ህብረተሰብ ችግር ፈቺ የሆኑ ምርምሮችን ማፍለቅ ይጠበቅባቸዋል ሲሉ ገልጸዋል። የዛሬ ኮሌጁ ምሩቃን ልክ እንደ ስሙ የአዋሽ ወንዝ ለሀገራችሁና ለአስተማራችሁ ዜጋ እውቀታችሁን ሳሰስቱ ልታገለግሉ ይገባችኋል። በተጨማሪም የዛሬ ምርቃት ጅምር እንጂ የመጨረሻ ባለመሆኑ ለቀጣይ የትምህርትና የስራ ህይወታቸው እንደ መንደርደሪያ ሊወስዱት እንደሚገባም አሳስበዋል። ትምህርት መጨረሻ የለውም። በኮሌጅና በዩኒቨርሲቲ ብቻ የሚገደብ አይደለም። ስለዚህ በዚህ ቴክኖሎጂ በበዛበት ዘመን ተወዳዳሪ እና ችግር ፈጂ መሆን ይጠበቅባቸዋል። ገሃቢት የአዋሽ ቫሊ ኮሌጅ ዋና ስራ አስኪያጅ አቶ ሙስጠፋ መሐመድ በበኩላቸው ኮሌጁ ለአራተኛ ዙር ከ2300 በላይ ተማሪዎችን ማስመረቁን ገልጸው ዘመኑን የዋጁ ባለሙያዎችን በማፍራት ይበልጥ ተመራጭና ተወዳዳሪ ለመሆን እየሰራ እንደሚገኝ ገልጸዋል። አዋሽ ቫሊ ኮሌጅ ለአራተኛ ጊዜ እያስመረቀ ነው። በአጭር ጊዜ ተመስርቶ በሺዎች ማስመረቅ ችሏል። አንደኛው ይሄ ነው። ሁለተኛ በየአመቱ ሲያስመርቅ አቅመ ደካማ ከአቅመ ደካማ ቤተሰብ የተገኙ ተማሪዎችን ስፖንሰር እያደረገ እየደገፈ በተጓዳኝም የመንግስት ሰራተኞችንም ከፊል ስፖንሰር ወይም ከግማሽ ስፖንሰር ጀምሮ በየሁኔታው ስፖንሰር እያደረገ ሲያሰለጥን ነበረ። ዘንድሮ ከ2300 በላይ ተማሪዎችን ማስመረቅ ችሏል። ኮሌጁ ከተቋቋመበት ካለፉት አመታት ጀምሮ ተማሪዎችን ከጽንሰ ሐሳብ በዘለለ ተግባር ተኮር በሆነ መንገድ በማሰልጠን ተወዳዳሪ መሆን መቻሉን ገልጸው ለዚህም በሲወሲ ምዘና ያሳለፋቸው ተማሪዎቹ ማሳያ ስለመሆናቸው ገልጸዋል። ተማሪዎችን ከማሰልጠን በዘለለ ችግር ፈቺ ምርምሮችን መፍጠር በሚያስችላቸው መልኩ በስነልቦናም ዝግጁ እንዲሆኑ የማድረግ ስራዎችም እየተሰራ መሆኑን አንስተዋል። ትልቁ ነገር በቁጥር ብቻ የሰው ኃይልን ማምረት በቂ አይደለም። በዋናነት የትምህርት ጥራት ላይ ትኩረት ተሰጥቶ መሰራት የማንኛውም ከፍተኛ ትምህርት ተቋማት ዓላማ መሆንም መሆን አለበት። እኛ እንደ አጋጣሚ ከሀርማ ዩኒቨርሲቲ የተወጣጣን መምህራን ነው። ይህንን ተቋም ያቋቋም ነው እና ግባችንም በዋነኝነት የትምህርት ጥራት ላይ እኛ ካልገባን ማን ይግባ ከሚል እይታ ነው። ብዙ ጊዜ ከፍተኛ ትምህርት ተቋማት በግል ዘርፍ የሚሳተፉት ብር ያላቸው በዛ እይታ ብቻ የሚመዘን ታይቶም ይወሰዳል። ያ ከሚሆን ባለሀብትም ትምህርትም ጋ ከፊልም ቢሆን የገፋ አካል አብሮ ተቀናጅቶ ቢሰራ ውጤት የተሻለ ውጤት ሊያመጣ ይችላል የሚል እሳቤ ነው ያለ ነው። እና በየአመቱ የምናወጣቸው ተማሪዎች በብዛት በቲቪቴ ፕሮግራም ነበር ስናስመርቅ የነበር ነው። እዛ ላይ በጣም ጥሩ የሚባል ውጤት በሲኦሲ ማሳለፍም ጥሩ የሚባል ውጤት እያስመዘገብን መተናል። የትምህርት ስራ የቀጣይ ትውልድ ስራ በመሆኑ ዛሬ ላይ ከፍለው መማር የማይችሉ ተማሪዎችን ነጻ የትምህርት ዕድል በመስጠት ማህበራዊም ኃላፊነቱን እየተወጣ እንደሚገኝ አንስተዋል። በተጨማሪም ኮሌጁ ከፍተኛ ውጤት ያስመዘገቡ የማዕረግ ተመራቂዎችን ነፃ የትምህርት ዕድል እየሰጠ መሆኑን ያነሱት አቶ ሙስጠፋ መሐመድ በቀጣይም ከክልል አልፎ በሀገር አቀፍ ደረጃ ተወዳዳሪ ተማሪዎችን ለማፍራት በትኩረት እንደሚሰሩ ጠቁመዋል። ምሩቃን ተማሪዎቹ በበኩላቸው በተመረቁበት የሙያ ዘርፍ ህብረተሰባቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። በኮሌጁ ከተመረቁ ሰልጣኝ ተማሪዎች መካከል 50 በመቶ የሚሆኑት ሴት ተማሪዎችም መሆኑ ተመላክቷል። በመጨረሻም በኮሌጁ በዲግሪና በዲፕሎማ መርሃ ግብር ከፍተኛ ውጤት ላመጡ ተማሪዎች የሜዳሊያ እና የዋንጫ ሽልማት ተበርክቷል። ቀጥለናል የተወደዳቸው፣ አሁን ደግሞ ከሀገር አቀፍ ምንጮች ወደ አገኘናቸው ወሬዎቻችን እናልፋለን። የዜጎችን የቤት ችግር ለመቅረፍ በትኩረት እየሰራን ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ የሀገር አቀፍ ዜናችን ደግሞ የኩታ ገጠም እርሻ ምርትና ምርታማነትን በማሳደግ ትልቅ ሚና እየተጫወተ እንደሚገኝ የግብርና ሚኒስትሩ አቶ አረጋ አቶ አዲሱ አረጋ አስታውቀዋል። ለነዚህና መሰል ሀገር አቀፍ ዘገባዎች ደግሞ ባህር ጠንክር የዜጎች የቤት ችግር ለመቅረፍ እየተሰራ እንደሆነ ጠቅላይ ሚኒስትር አብይ አህመድ አስታወቁም። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር የገጠር ኮሪዶር ስራዎች ላይ ባደረጉት ውይይትም ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ እንደሆነ አስታውቋል። የቤት ችግር ከመቅረፍ ባለፈ የዜጎችን ኑሮ የሚያዘምን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት ዓመታት ከ15 ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩም ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመላክቷል። በዘርፉ ያለውን አቅም ለማጉልበትም የሲዲ ቤት አገንባብ ቴክኖሎጂ ወደ ኢትዮጵያ ለማምጣት እየተሰራ መሆኑን አስተዋል። በአነስተኛ ወጪ ከአካባቢ በሚገኝ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለውም ጠቁመዋል። በአጭር ጊዜ ውስጥ በሀገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑም ጠቅላይ ሚኒስትሩ ገልጸዋል። የኩታ ገጠም እርሻ ምርትና ምርታማነትን በማሳደግ ትልቅ ሚና እየተጫወተ እንደሚገኝ የግብርና ሚኒስቴር አቶ አዲሱ አረጋ አስታወቁም። የግብርና ሚኒስቴር አቶ አዲሱ አረጋ እንዲሁም የተለያዩ የመንግስት ስራ ኃላፊዎች በማዕከላዊ ኢትዮጵያ ክልል በጉራጌ ዞንና በቀቤና ልዩ ወረዳ በኩታ ገጠም እየለማ የሚገኘውን የበቆሎና የጤፍ ግብርና ልማት ጎብኝተዋል። በዘንድሮ የመህር እርሻ ከ20 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል ያሉት የግብርና ሚኒስቴሩ አቶ አዲሱ አረጋ በዚህ ውስጥ 12.3 ሚሊዮን የሚሆን በኩታ ገጠም ክላስተር የለማ መሆኑንም ገልጿል። አሁን ላይ በሀገሪቱ በስፋት የተሰራበት የሚገኘው የኩታ ገጠም እርሻ ምርታማነትን ከ30 በመቶ በላይ ማሳደግ አስችሏል ብሏል። የገጠር ሕይወትን የሚቀይሩ ውጤታማ ስራዎች ተጠናክረው እንደሚቀጥሉ የማዕከላዊ ኢትዮጵያ ክልል አመራሮች ገለጹ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው የተሰሩ ስራዎችን ለማደናቀፍ ለሚሞክሩ አካላት ጊዜ እንደሌላቸውና ሞዴል የገጠር መንደሮች ግንባታ በአጭር ጊዜ ውስጥ ወደ ተለያዩ አካባቢዎችም እንደሚያስፋፉ ቃል ገብተዋል። ጠቅላይ ሚኒስትር አብይ አህመድ በክልሉ የተለያዩ የልማት ስራዎች እንዲከናወኑ መመሪያና ድጋፍ በመስጠት ላበረከቱት አስተዋጽኦ ርዕሰ መስተዳድሩ አመስግነዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በበኩላቸው ሞዴል የገጠር መንደሮች የተሻለ ኑሮ ከተማ ብቻ ሳይሆን ገጠርም ጭምር መኖሩን ማሳያ ናቸው ብሏል። ይህንን ስራ በአካባቢው ለማስፋፋት ጥረት እንደሚደረግም ገልጸዋል። የውጭ ዜና። እስራኤላውያን በቴል አቪቭ አደባባይ በመውጣት ዶናልድ ትራምፕን አመሰገኑ። ሁለት ቀናት ብቻ 500 ሺ ፍልስጤማውያን ነዋሪዎች ወደ ፈራረሰችው ሰሜናዊ ጋዛ መመለሳቸውም ተነግሯል። ለቢቢሲ ዘገባ አዩብ ከዚህ በመቶዎች የሚቆጠሩ እስራኤላውያን በቴላቪቭ አደባባይ በመውጣት የአሜሪካውን ፕሬዚዳንት ዶናልድ ትራምፕን አመስግነዋል። እስራኤላውያኑ አደባባይ የወጡት በሐማስ ቁጥጥር ስር የሚገኙት ታጋሾች ከመለቀቃቸው አስቀድሞ ሆኖ፣ አደባባይ ለወጡት እስራኤላውያን ንግግር ያደረጉት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ታጋሾቹ ወደ ቤታቸው ይመለሳሉ ብለዋል። ዊትኮፍ አክለውም በጋዛ ተኩስ እንዲቆምና ታጋሾች ወደ ቤታቸው እንዲመለሱ የሚያደርገው ስምምነት እንዲደረስ ፕሬዚዳንት ትራምፕ በማድረጋቸው አመ አመስግነዋቸዋል የፍልስጤም ባለስልጣናት ባለፉት ሁለት ቀናት ብቻ የእስራኤል ጦር አካባቢውን ለቆ መውጣቱን ተከትሎ አምስት መቶ ሺህ ነዋሪዎች ወደ ፈራረሰችው ሰሜናዊ ጋዛ መመለሳቸውን ተናግረዋል። ይህ በእንዲህ እንዳለ ግብጽ ጦርነቱን ሊያስቆም ይችላል የተባለውን ስምምነት ከፍጻሜ ለማድረስ ሰኞ ዕለት ጉባኤ እንደምታካሄድ አስታውቃለች። ትራምፕን ጨምሮ ከሀያ በላይ መሪዎች በሻራም ኤልሼክ የተዘጋጀው ጉባኤ ላይ እንደሚሳተፉም የግብጽ መንግስት ቃል አቀባይ ተናግረዋል። የፈረንሳዩ ኢማኑኤል ማክሮን የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር ሰኞ ዕለት በሚጀመረው ስብሰባ ላይ እንደሚገኙ ተገልጸዋል። ትራምፕ ሰኞ ዕለት ወደ ግብጽ ከማምራታቸው በፊት እስራኤልን ይጎበኛሉም ተብሏል። ቅዳሜ ዕለት በቴል አቪቭ የተካሄደው ትዕይንተ ህዝብ ላይ ልጃቸው ኢቫንካና አማቻቸው ጃሬድ ኩሽነር ንግግር አድርገዋል። በጋዛ የተኩስ አቁምና ታጋሾችን የማስለቀቅ ስምምነት ሐማስ 48 ታጋሾችን ለመልቀቅ 72 ሰዓታት የተሰጠው ሲሆን ይህም ሰኞ ዕለት ያበቃል። ከፍተኛ የሐማስ ባለስልጣን የሆኑት ኦሳም ሀምዳን ለኤኤፍፒ እንደተናገሩ ገሩት በስምምነቱ ላይ እንደተፈረመው የእስረኛ ልውውጥ ማድረግ የሚጀመረው ሰኞ ማለዳ ነው። እናም በዚህ ረገድ ሌላ ምንም አዲስ የተፈጠረ ነገር የለም ብለዋል። አክለውም በስፍራው የሚገኙ የሀማስ ታጣቂዎች የእንቅስቃሴውን መሪዎች፣ የእስረኞች ልውውጥ የሚደረግበትንም ስፍራ አላሳወቁም ብለዋል። መስከረም 26 2016 ዓ ም የቤተሰብ አባሉ የተገደለበትና የታገተበት አቪቭ ሀብሮን ለቢቢሲ መለቀቃቸው ለማህበረሰቡ በጣም ጠቃሚ ነው፣ ያለዚያ ህይወታችንን እንዳግን መጀመር አንችልም ብለዋል እህቶቼና ሁለት አማቾቼ ተገድለዋል። ሰባት የቤተሰቦች አባላቶች ታግተዋል። ታላቅ እህቴ ልጇ፣ የልጅ ልጇ ታግተዋል። አራት የማህበረሰቡ አባላት አስክሬም በጋዛ ነው ያለው። በጋዛ ሐማስ በሺዎች የሚቆጠሩ ተዋጊዎቹን ጠርቶ በቅርቡ የእስራኤል ጦር ለቅቆ የወጣባቸውን አካባቢዎች እንዲቆጣጠሩ ማዘዙን ምንጮቹ ተናግረዋል። የዕለቱ ዜናዎቻችን እዚህ ላይ ያበቁ ስለ ተከታተላችሁ እናመሰግናለን። ክብረት ይስጥልኝ።